ሰላም ሰላም የቻናል ተከታታዮች እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ይሄ የሞካ ማፍያውን ማጥላያ ማፍያ ማለት ነው። ብዙ ጉዳት እያደረሰ ስለሆነ ባንጠቀመው ባይነኝ እኔ፣ ምክንያቱም አስቸጋሪ ነው። የእቃው ጥራትን ማነስ ይመስለኛል፣ ከአጠቃቀም ስህተት ሊሆን ስለሚችል እንግዲህ ኤቲቪ ላይ ተለቋል እና ገብታችሁ ተመልከቱት። እኔም ሼር ስላረኩት ከኔ ቻናል ላይ ማግኘት ትችላላችሁ። ባለሙያው የሰጠው መረጃ አለ፣ ስላጠቃቀሙ እንዴት አድርገን ቡና መጠቀም እንዳለብን፣ ቡናውም ደግሞ ሽርክት መሆን አለበት። የሆነች ብሎን ነገር አለች፣ ውሃ ውሱ ጋር መድረስ እንደሌለበት፣ ኃይለኛ እሳት ላይ ማስቀመጥ እንደሌለብን፣ በተጨማሪም ደግሞ ከሰል ላይ ማስቀመጥ እንደሌለብን ያንን ሁሉ ተንትኖ እንግዲህ አስረድቷል ባለሙያው ማለት ነው። ኢቲቪ ላይ ገብታችሁ ተመልከቱት። በተጨማሪም ደግሞ እኔ በተለይ ልጅ ያለበት ቤት ባንጠቀመው ባይ ነኝ። ጀበና ብንጠቀም እመክራለሁ። ጀበና በቅርብ ማናገኝ ደግሞ ከሆነ ወፈር ያሉ ማንቆርቆሪያዎችና፣ የቱርክ ሱቆች፣ የአረብ ሱቆች ደግሞ ራሱን የቻለ የቡና ማፍያ ክፍት አለ፣ ክዳን የሌለው ማለት ነው፣ የወተት ማፍያ የሚመስል በሱ መጠቀም ይቻላል። እንግዲህ ቀድሞ መጠንቀቁ አይከፋም። እንግዲህ ቤተሰብ መጀመሪያ መጠንቀቁ ጥሩ ነው። ጉዳት ከደረሰ በኋላ ትሪት ማድረጉ በጣም ከባድ ነው እና እኔ እንደዚህ አይነት ነገር በፊትም ሰምቼ ነበረ፣ ግን ይህን ያላል መሰለኝም ነበረ። እና ጥንቃቄ አድርጉ እኔ አለችኝ። በቃ ካሁን በኋላ እራሱ አልጠቀምበትም። ምክንያቱም ዜናውን ሳየው በጣም ነው የደነገጥኩት። እውነት ለመናገር እንደው ቡናው ራሱ ቢቀርስ ነው ያልኩትና እባካችሁ፣ ፕሊስ በቃ በዚች ማጥለያ መጠቀማችን ያውቃል አለሁኝ እንግዲህ፣ በእውነት እኔ አላስ ችላለኝ በጣም ከባድ ነገር ነው። ብዙ ቤት ውስጥ አለ እና ያው መነሻው ጣሊያን ነው፣ ሜዲኑ ስሪቱ ኦርጅናሉ እንግዲህ እሱም ቢሆን በጣም ከባድ ነው። አጠቃቀሙን ማወቅ የሁሉንም ነገር ማኗዋል አለው። እንግዲህ ባለሙያው ተንትኖ አስረድቷል። ለምን ያህል ውሃ ምን ያክል የቡና ዱቄት